እንዴት ነው እየመራ ነው? እምቢ ብለዋል። አዶናይ አልቀርቡም ብለዋል። አንተ ሰይፉ ፋንታሁን መላጣ በስተርጅና ወደ ልጅነት እና ሰይፉ ፋንታሁን ኔትወርክ ምንድን ነው? አሁንም ኔትወርክ የለም። እና ሰይፉ ፋንታሁን ትቃጠላታለ እና እናቴቱም ትቃጠላታለ። መኪናው አዶናይ ይበላዋል። ባይበላውም እሱ መግዛት ይችላል አዶናይ መግዛት ይችላል። ዩቱብ ትብላው ምን ትብላው ግን አታሽቃብጡ፣ አታሽቃብጡ አዶናይ በተጭበረበረ መንገድ እየሄደ አይደለም። ትክክለኛ ሕዝብ እየመረጠው ነው። ትክክለኛ ሕዝብ እየመረጠው ነው። በብር እየገዛ አይደለም። ቦት የሚያደርጉት በብር እየገዛ አይደለም። ሰው በቃ ወዶት ሰው እየመረጠው ነው። ወይ በብር እየተገዛ ወይ ደግሞ በተጭበረበረ መንገድ ምናምን አይደለም አዶናይ የሚመረጠው አሁንም አዶናይ አቱም ረስሓት ተጋሩ ንኹም ዶ ምረፅዎ ምረፅዎ

አምርጥዎ አምርጥዎ ረሳሓት አብ ምፅራፍው ብቻ የሆነ አምርጥዎ፣ አዶናይ መብላት አለበት። በተጭበረበረ መንገድ አይደለም የሚሄደው ያለ አዶናይ፣ በትክክለኛ ህዝብ ስለወደደው ህዝብ በቃ ስላፈቀረው ነው። ህዝብ እየመረጠው ያለ፣ ዝም ብሎ በስርቅ በምናምን አይደለም። ምረጡት፣ ወንድማችሁ ምረጡ፣ አዶናይ የምትወዱ ሁላችሁ። ኔትወርክ አሁንም የለም እንደ ዓጋመ። የስ ኦፍኮርስ የስ አፍ ኮርስ ዓጋመነ ከዓጋመ ያልተወለደ ወይ ከዛ ወይ ከዛ ወይ ቡዳ ነው ወይ ምናምን ነው። እላችኋለሁ ኣብ ዓድ ዘለኩም ውሓፋት ኣብ ምፅራፍ ብቻ ኣይትብሉ። አዶናይ ምረፅዎ፣ አዶናይ ምረጡት። አገር ቤት ያላችሁ፣ አገር ቤት ያላችሁ፣ ምን ያላችሁ አዶናይ ምረጡት። ማርያምን አዶናይ መብላት አለበት። የመኪና አዶናይ መኪናው ሳይሆን የሰው ፍቅር በቃ ሰው እንደሚወደው በቃ ህዝብ እንደሚወደው ማየት አለባቸው። አንዳንድ ምንቀኞች እንጂ አዶናይ የዚች መኪና ዋጋ ራሱ መግዛት የሚችል ልጅ ነው። ራሱ ራሱ ቤተሰቦቹ አባቱ፣ እናቱ ይበቁታል። ራሱ በራሱ መግዛት ይችላል። እና ምረጡት፣ የህዝብ ፍቅር እንዴት እንዳለው የህዝብ ፍቅር እንዴት እንደሆነ አሳየዋቸው። ለአንዳንድ ምንቀኞች ለአንዳንድ ምንቀኞች አሳየዋቸው። ማርያምን አዶናይ ማለት ህዝብ ነው። ጨናዊት ኣወ ሻርሙጣ ውፃ ወዲዛ ጋሓ ጓልዲ ወንዑፅ ጓልእዛ ሻርሙጣ ምን ሰርቶ እየሰራው ያለ በህዝብ ብር ለን ከኪስ አውጥቶ ነው ሰው እየረዳ። እናንተ ዞር ብላችሁ ማታዊ ቤት ተከራይቶ ሰው እንዲያቃቸው እያረገ ያለ ከኪስ ነው። ምሽ እንደሌላ ህዝብ ተልኮላቸው እሚረዱ አዶናይ ከኪስ ነው። ብቻ ይበቃል። ለሴት ልጅ ክብር አለው። አዶናይ አይዞሽ ማንንም አትስም እያለ ሰግጥ ሰግጥ ሰግጥ ሰግጥ እያለም እናውቀዋለን። ሰግጥ ሰግጥ እንሰግጣለን። ከአሁን በኋላ መሰገጥ እንዴት እንደሆነ አውቀነዋል። ምረጡት ቢላችሁ እምቢ በሉት። እንደ አዶናይ እምቢ በሉት። አዶናይ ማ እምቢ ብሎት ነው አንተ ላይ አልቀርብም፣ እኔ አልመጥነኝም የአንተ ብሎት ነው፣ አትጠይቀኝም ኢንተርቪው ብሎት ነው። አዶናይ ዝም ብሎ ርካሽ አይደለም፣ ውድ ነው አዶናይ፣ ውድ ነው። ማንም ና ኢንተርቪው ላድርግ ሲለው ማንም አይሄድለትም። አዶናይ ውድ ነው። እናቴ ትሙት፣ አዶናይ ውድ ነው። ቆሻሻዎች ዜድ፣ ጠዋት ምን ሆንሽብኝ? ሰከርኩብሽ፣ ሰክርኩ፣ ስክር አልኩ። ለየትኛው ለዚች አጭር ሕይወት ለዚች ዘ ዓለም ዘጠይ አስር ለማትሞላ ስክር አልኩ። ማን ምን አገባው?

ሰካራም ቤት አይሰራም። ለምን ቤት ይሰራል? ለምን የማይተኛበት እየሰከረ የሚያድርበት ለምን እንዳይሰራ እንዳይሰራ፣ ለምን ይሰራል? ሰካራም ቤታይ ሰራም፣ ቢሰራም ተላይ ገባም፣ ቢገባም ተላይ ተኛም፣ ቢተኛም ተላይ ነሳም፣ ቢነሳም